በጢጣ ከተማ ላይ ያየኑ የበጢጣ ከተማ ላይ ያየሁት የመብራት ኢንስታሌሽን የሚሰራው አዲሱ የመብራት እጅግ በጣም ቆንጆ የደሴ ከተማን የኃይል መቆራረጥ ችግር ይፈታል ብዬ በጣም እንትን ያልኩት። ደስ ብሎናል። አይተነዋል። የደሴ ከተማ ነጋዴዎች ናቸው ዛሬ እየዞርን የጎበኘነው። ስለዚህ በዛ ባየሁት ነገር በጣም ረክቻለሁ። ይቀርፋልም ብዬ አስባለሁ 100% የደሴ ከተማን የመብራት ችግር ይቀርፋል ብዬ አስባለሁ። በሁለተኛ ደረጃ ያየሁት ደግሞ እዚህ የፍሳሽ ማስወገጃውን አይተናል። እዚህ በጎንፎች አካባቢ ሄደን የፍሳሽ ማስወገጃዎችን አይተናል። ፍሳሽ ማስወገጃውም በጣም ጥሩ ነው። ምክንያቱም የደሴ ከተማ የሽንት ቤት ፍሳሽ የሚወገደው ኮምቦልቻ እየሄዱ ነው። ስለዚህ አሁን በጣም ወደ ስድስት መቶ ራዲስ አካባቢ የሚካልል ነው አዲስ እየተሰራ ያየነውና፣ ያም ደግሞ ለደሴ ከተማ ህዝብ የፍሳሽ ቢያንስ ከነበረው ዘጠኝ ሺ አስር ሺ ብር ነው በግለሰብ ደረጃ የምናስመጥጠውና ያንን ይቀርፍልናል ብለን እናስባለን። ሁሉም ሰው ይሄን ነገር ተጠቃሚ ይሆናል። ለእኛም ደግሞ አሁን እዛ ለሚፈስሰው ፍሳሽ ዲስካውንት ይኖረዋል ብዬ አስባለሁና ጥሩ የልማት እንትን ነው ደስ ብሎና ባየ ነው ነገር እዚህም አካባቢ መጥተን እንግዲህ የሮቢትን አካባቢ እያየን ነው የመንገድ የተሰራውን ድልድዩንና የዚህ በኮሊደር ልማቱን እያየን ነው። ባየሁት ነገር እጅግ በጣም ተደስቻለሁ። በጣም ጥሩ ነው፣ አሪፍ ነው። እኔ በጣም የሌለ ደስ የከተማ እንዲህ አይነት ነገር አለ ብዬ አላስብም ነበር እስካሁን ድረስ። ስለዚህ ምንድን ነው እንደ እኔ ያው ይሄ የሰላም ትሩፋት ነው ብዬ ነው ማስበው። ምክንያቱም ሰላም ሲኖር ከዚህም በላይ መስራት ስለሚቻል፣ ስለዚህ እኔ በእኔ አረዳድ ማለት ነው ወደፊትም ሰላም ሆኖ ለሰላም ብንሰራ ከዚህም በላይ መስራት ይቻላል እና እኔ በጣም በቃ ከጠበቅኩት በላይ ነው ብዬ ነው የማስበው። እኔ የተረዳሁት ነገር የሰላም ትርፍ ይሄ እንደሆነ ነው። እና እኔ በጣም የተሻለ ነገር ነው እንዲያውም ያው የሆነ ጭምጭምታው ነበረኝ እና በዮጋዝን ነበር እንጂ ያኛው እስካሁን ድረስ ምንም አይነት ወሬም የለም ነበር። የመብራት ጉዳይ አሁን ይሄ መብራት መኖር እንደዚህ ከተማ የተሻለ ነገር ቢያንስ በአካባቢው ኢንዱስትሪዎች እየመጡ ነው። ይሄ መብራት መኖሩ ደግሞ ለኢንዱስትሪዎች ትልቅ ግብዓት ይሆናል ብዬ ስለማስብ እኔ በጣም ተደስቻለሁ። ይሄ ፕሮጀክት የሚሰራው በኢትዮጵያ ኤሌክትሪክ ኮርፖሬሽን የሚሰራው እና ያን ይሄ ፕሮጀክት ሲሰራ ለከተማው አካባቢ ላይ ያለውን የኃይል እጥረት ያሟላል። ጥያቄዎች እየተነሱ ስለነበረ ያንን ጥያቄ ለማሟላት ሲባል ከከተማ አስተዳደር ህጉን በመተባበር ይሄ ኤሌክትሪክ ማከፋፈያ ጣቢያ እንዲገነባ እቅድ ተይዞለት ወደ ስራ ተገብቷል ማለት ነው። ይሄ የኃይል ማከፋፈያ ጣቢያ በጣም የአሁን የነበረውን የደሴን አካባቢ ዙሪያ የኤሌክትሪክ አቅርብ በአስር እና ከዛም በላይ እጥፍ ሊያሳድግ የሚችል ነው። ቶታል ወጪውም የተያዘለት በጀት ወደ ሁለት ነጥብ ሶስት ቢሊዮን ብር አካባቢ በጀት ተይዞለት እግ መሰረት ኮንስትራክሽኑ ተጀምሯል። አሁን ከተጀመረ ኮንስትራክሽኑ ወደ ሁለትና ሶስት ወር ሆኖታል ሁለት ወር አካባቢ ሆኖታል። እና ይሄ ፕሮጀክት የሚያልቀው የዛሬ የሚቀጥለው አመት ወደ ክረምቱ ሳይደርስ አካባቢ ያልቃል ብለን እናስባለን። እቅዳችን በዛ መሰረት ነው እየተንቀሳቀስ ነው ያለ ነው። አሁን ደስ ያላት አሁን ደስ ያላት የኃይል መጠን እስከዛሬ ድረስ ኦልሞስት 66 ኬቪ ነው። የምትጠቀመ የነበረው ይሄኛው ሰብስቴሽን ግን ከኋላ ላይ እንደምታዩት ሁለቱ ትራንስፎርመሮች ባለ 230 ኬቪዎች ናቸው ሁለቱ ማለት ነው። ምን ያህል ትልቅ ለውጥና ትልቅ ጭማሪ እንደሆነ መገንዘብ ይቻላልን ጣ አካባቢ የሚገነባው አዲሱ የደሴ ከተማ ሰብስቴሽን ግንባታ ነው። ይሄ ሰብስቴሽን ግንባታ እየተገነባ ያለው በፌዴራል መንግስት ድጋፍ ነው። የፌዴራል መንግስት መድቦድን በጀት ነው ከሁለት ነጥብ ሶስት ቢሊየን ብር በላይ በጀት ተመድቦ እየተሰራ የሚገኝ ነው። የግንባታ ፓርቱን ብቻ 460 ሚሊዮን ብር በላይ ይፈጃል። ሌላው እነዚህ ያሉት ማሽነሪዎች በሙሉ ወደ 1.8 ሚሊዮን ብር በላይ ይፈጃሉ። አጠቃላይ 2.3 ቢሊየን ብር በላይ በጀት ተመድቦ ሳብ ስቴሽን ግንባታው እየተካሄደ ነው። ይሄ ሳብ ስቴሽን የከተማችንን የመጠቀም አቅም ፓወር የመጠቀም አቅም በእጅጉ ከፍ ያደርገዋል ማለት ነው። ከእስካሁን እንጠቀም ከነበረው በ12 እጥፍ ያሳድግልናል ማለት ነው። ይሄ ሲሆን ደግሞ በከተማችንን አዲስ የኢኮኖሚ መነቃቃት ይፈጠራል ማለት ነው። አንደኛው ፓወር የመጠቀም እድል ስናገኝ አምራች ኢንዱስትሪዎቻችንን በከፍተኛ ሁኔታ መነቃቃት ይጀምራሉ። ኢንቨስትመንት በሰፊው ይበረታታል የከተማችንን ትልልቅ ድርጅቶች በሙሉ አቅማቸው ስራ የሚሰሩበት ይፈጠራል ይሄ ደግሞ የልማት እንቅስቃሴ እየጠነከረ ሲሄድ የስራ እድል ፈጠራ በሰፊው ይንቀሳቀሳል ማለት ነው የስራ እድል ፈጠራችን እያደገ ሲሄድ ደግሞ የገቢ አቅማችን በተመሳሳይ አብሮ ያድጋል ኢንቨስትመንት ሲያድግ ሁሉም ፕሮዳክቲቭ ሶሳይቲ ሲፈጠር መንግስት ማገኘት ያለበትን ገቢ የማገኘት እድሉ እየሰፋ ይሄዳል ማለት ነው ስለዚህ የፋይናንስ የከተማው የፋይናንስ አቅማችን እያደገ ይሄዳል ኦቨርኦል፣ ስናየው በአጠቃላይ ደሴ ከተማ ቀጠናው በሙሉ በኢኮኖሚ ተጠቃሚ ይሆናል። ለምሳሌ ከከተማው በቅርብ ርቀት ያሉ ሌሎች ከተሞች ከደሴ ከተማ በቅርብ ርቀት ያሉ ሌሎች ከተሞች ከዚህ ሳብስቴሽን ፓወር ያገኛሉ ማለት ነው። ስለዚህ ቀጠናዊ የኢንቨስትመንት እንቅስቃሴው በእጅጉ እያደገ ይሄዳል፣ በእጅጉ እያደገ ይሄዳል ማለት ነው። ይህ የኢንቨስትመንት እንቅስቃሴ እያደገ እያደገ ሲሄድ የኢኮኖሚ ሴንተር ይሆናል ማለት ነው። ደሴ ከተማ የኢኮኖሚ ማዕከል ትሆናለች ማለት ነው። የኢኮኖሚ ማዕከል ሆነች ማለት አጠቃላይ በሀገሪቱ ደረጃ እድገት በማረጋገጥ ረገድ በሚደረገው ጥረት ተጠቃሚ የሆነ ህዝብ፣ ተጠቃሚ የሆነ ማህበረሰብ እና ስልጣኔዋን በእጅጉ እያሳደገች የመጣች ከተማ ትሆናለች ማለት ነው። ከፍተኛ የሆነ የመብራት መቆራረጥ አለ። ከፍተኛ የሆነ የመብራት አለማግኘት እጥረትም አለ። መቆራረጥ ብቻ ሳይሆን አለማግኘትም፣ ሳያገኙ ጨለማ ውስጥ ነው የሚኖሩ በጣም ብዙ ናቸው ተዘግተው የሚኖሩ ሸዶች ማሽን አስገብተው ግን ፓወር በማጣት ምክንያት ተዘግተው የሚኖሩ ሸዶች በጣም ብዙ ናቸው። እነዚህ ሁሉ አሁን ወደ ስራ ይገባሉ። ስለዚህ ከተማ ውስጥ የመብራት መቆራረጥ ይቆማል። የመብራት መቆራረጥ ብቻ አይደለም፣ የማይሰሩ ማሽኖች፣ ዝም ብለው ቁጭ ያሉ ማሽኖች ስራ ይጀምራሉ። በኢንቨስትመንት ዘርፍ ከፍተኛ የሆነ ሀብት ይዘው የሚመጡ ባለሀብቶች ይጨምራል ይጨምራሉ ስለዚህ እነዚህ ሁሉ አሁን ችግራቸው ተፈቷል ማለት ነው። ሙሉ በሙሉ የሚፈታበት ሁኔታ ይፈጠራል። አሁን የግንባታ በፍጥነት እንዲጠናቀቅ እንደ ከተማ አስተዳደር አሁንም በከፍተኛ ሁኔታ ከጎናቸው ሆነን ለማገዝ እናግዛለን። የመንገድ ማስገቢያውን ከዋናው መንገድ እስከዚህ ድረስ ሰርተን ያስረከብነው ከተማ አስተዳደሩ ነን እና አሁንም ከጎናቸው ሆነን ለማገዝ ዝግጁ ነን። ስለዚህ በአጭር ጊዜ ውስጥ የሚጠናቀቁበት መንገድ ይፈጠራል።